ቤተሰቡ ብለን የምናረገው ነገሮች ላይ የራሳችን የምንመገበው እና ቤተሰቦች በጣም ስለገረመኝ ነው። ቤኪ እና ፍጹም የምታወሩ ነገር ልክ ናቸው። ገባችሁ? እናንተ የምታወሩ ነገር ትክክል ነው። ምክንያቱም እሱ ትላንትና ያወራው የነበረው ማለት ሲያወራ የነበረው ነገሮች ሁሉ ማለት በራሱ ጭንቅላትና በራሱ ስሜት ብቻ ነው እዚህ የተናገረ የነበረው። እኔ ጥፋተኛ አይደለሁም እኔ ምንም አላደረግኩም እሱ ነው ጥፋተኛ እያሉ ነው የነበረው። ገባችሁ? ወደ ህግ እንደዛ አይደለም የሚወስነው ገባችሁ ሁለት ሰው ጋር ሁለት ባለጉዳዮች ነው ብሩክም እሱም አንድ ላይ ሆኖ ማለት ማን ጋር ሆናት እንዳለ አውቆ በኋላ ነው እንጂ ሊፈረድ የሚችለው፣ እንደ ብሩክ ብቻ ሊፈርድ አይችልም እኮ ገባችሁ። አደ እና የሚታወሩ ነገር ትክክል ነው። እሱ ለብሩክ ቢላ ለብሩክ ብሎ ያዘጋጀ ወጥመት ላይ እንዳይገባ ጌታን። እኛ እኮ ጨረቃ ፋሚሊዎችን ከን ዚህ ማንም የለም እኮ ብሩክ አሁን ታስሯል ምናምን የሚባል አሁን እኛ ብሩክን እና ሄሜ ዝም ብለን አይደለም እኮ የምናየው፣ በጣም እንደ ነፍስ ነው እኮ የምንወደው። ወደው አደን ሰላም ሰላም፣ ውድ እና የተከበራችሁ ውድ ቻናል ላይ ቤተሰቦች፣ እንደናችሁ ባላችሁበት ቦታ ሰላማችሁ ይበዛ። እኔ ደህና ነኝ እግዚአብሔር ይመስገን። እንደናችሁ ደህና ናችሁ? እኔ ደህና ነኝ፣ ደህና ነኝ። ዛሬ ፍጹምና እና ቤኪ ማጥዋልና ስላማ ነው። ሲሙ ዳኔ ተብያው ማለት ነው የደንቆሮ ማለት ነው እሱ ትናንትና ያውራ ማለት ሲያውራ የነበረ ነገር ምን እንደሆነ ታውቃላችሁ? እኔ ጥፋተኛ አይደለሁም እኔ ምንም አላጠፋሁም። ጥፋተኛ ብሩኬ ነው። መቶኛል፣ ደብድቦኛል፣ ምስቴን ወስዶ ፕራንክ ሩም ውስጥ ላይ ፕራንክ አድርጎኛል፣ ምናምን ነው ያለው። ገባችሁ አይደል? ህግ ደግሞ ሚወስን ወይም ማለት ሚቀበል የሚችለው ነገር ብኖር ብሩክ ብቻ ጥፋተኛ ብሎ ሊቀበል አይችልም። ገባችሁ አይደል?

እነሱ እንደ ነብስ ነው የምንወጣው፣ ምን እንደሆነ አናውቅም። እንደ ቤተሰብ ማለት ነው። ገባችሁ? እና ብራዘር ዝም አትበል የማለት ዝም አትበል ስልክ የማይሆን ነገር እየገባክ ነው ያለክ ማለት ነው። ዳኒ ጌታን አሁን እነ ቡሩክ እና እነ ሄሜ ጋር ባትደራደር ጥሩ ነው ብዬ አስባለሁ።

ማለት እንጂ እንኳን ያኔ ሁሉ ነገር ግልጽ አድርጎ ነው የተናገረውና፣ እንጂ አላቅም እንዴት እንደያሰባ ያለው ይሄ ልጅ ማለት ነው። በጣም ነው ገረመኝ ብቻ። እንዴት ነው አንድ ነገር ትናንትና፣ ይሄ ሄዶ የሚባል ነገር አንድ ነገር ገርሞኛል። ኢትዮጵያ ላይ እንዴት ነው ቤተሰቦች ተወልደን አድገን ባልደን የተወለደንበት ኢትዮጵያ ነው ኢትዮጵያዊ ነን። እንዴት ነው ቀኑን እንዴት ራሳን ይውጥ? ቀኑ እኮ ፍርድ ቤት አይከፈትም ይመረ ነው ማለት ይሁድ ነው። ቀኑ ትናንትና ይሁድ ነው። እሱ እንዴት ነው ትናንትና ይሁድ ቀን ሄዶ ብሩክን ለማሰር እንትን ለማጥሪያ ይዞ ብሩክን እንትን ነገ አራራራ ብራዘር ብራዘር፣ ተረጋጋ፣ በጣም ተረጋጋ እንጂ ይሁድ ቀን ደግሞ ይሄ ነገር እያደረጋችሁ ያላችሁ ድራማ ነው፣ ጌታን ድራማ ነው እንጂ ህግ ቤት የትም የትም አይከፈትም። እና ቃለን ይሁድ ቀን ቀኑ ይሁድ ነው ገባ ገባ ደግ ምናልባት ሐኪም ቤት እና ሆስፒታል ምናምን ሊኖር ይችላል። ግን ፍርድ ቤት እንደዚያ አይከፈትም ማለት ኢትዮጵያ ላይ እንደ የተወለድኩ ኢትዮጵያ ላይ እንደ የኖርኩት እንደ ጭራሽ ሰውን እንኳን ማይ ማረጋችሁ እንደ ኦዴንስ እንኳን እናንተ ፍቅር ውስጥ ገብቶ እኮ የሚና የፉ የቡሩክ ፍቅር ውስጥ ገብቶ ልጆች ምንም ላስብ አልቻለም። ገባችሁ

ላገባ ነበር። አላገቡኝ ወይ ላገቡት እንፈቱ አገር ሊሄድ ነበር የሄዱት ይመጣው አሉ። አንተ ላገባ ነበር ሽማግሌ ሌላክ ነበር ያልካት ምስት፣ አንተ ዛሬ አሁን የኔ ውድ የኔ የኔ ማቆለማመጥ ምናምን አያስፈልግንም እኮ። ተረጋጋ ይሄም ደግሞ እንደዛ ሲታያት፣ ምናልባት አልባት የዋስ ለይ ሊቶን ትችላለች። ኢሊ ውስጥ ስላለች እንጋባ ሄሚ ከብሩክ ውጪ ማንንም ይኸውላችሁ፣ የሚያተኛው ወንድ ብትጠበሱም አይሻታትም። አው እኛም ደግሞ እንዲሻታትም አንፈልገን ከብሩክ ውጪ ገባቸው ከቡሩከ ውጪ ሌላ ወንድ ማጥቶ ሄሚም ነገራት። እኛም አንወድም። ሄሚየም ከቡሩከ እንድት አንፈልግም ነው የሚሆነው ደሞ የማይሆን ነገር ውስጥ ምናልባት ተረጋጋ የሆነ እኔ እንጃ ቤተሰቦች የሆነ የማይሆን ነገር ውስጥ ነው የምንገባው። ምክንያቱም እኔ እንጃ የምንሄደው መንገድ ወይ ትክክል ነው ብለን ልናስብ እንችላለን። ማለት ጥሩ ነገር ነው እያደረኩ ያለሁት እየጥፉ ያለሁት መንገድ ያዋጣኛል ብለን የምንሄደው መንገድ ላይ በጣም ስህተት ያለው መንገድ ሊሆን ይችላል። ተረዳሽኝ። እንደዚህ አይነት መንገድ በአ ጥሩ ነው ብለን እናስባለን እና ተረጋጋ። እና ከብሩክ እና ከሄሚ ወጥ ቀስ ብለው ውጣ ብራዚል ይምርን ነው ተረጋጋ ቤተሰቦች፣ እና አጼድ ቢዱ ነው የሰራውት፣ አልተመቸኝም እና ቤተሰቦች ባላችሁበት ቦታ ሰላማችሁ ብዛት። ኮሜንት ላይ ጥሩ ጥሩ ኮሜንት ስጡ፣ ለማላይ ማለት ጥሩ ኮሜንት ታርቆ እና እሱ አሁን ተለያይቶ ማለት አንፈልግም። ስለዚህ ጥሩ ጥሩ ኮሜንት ጻፉ። እኛ እንደዛ ነው የምንለው። ቤተሰቦች የባላችሁበት ቦታ ሰላማችሁ ብዛ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባይ ሰብስክራ አርጉኝ፣ ላይክም አርጉኝ፣ ኮሜንትም ጻፉልኝ። ባይ ባይ።